ቪዲዮ ተመልሰን መተናል። ዛሬ በተለየ አይነት ቪዲዮ ነው የመጣሁላችሁ። ለምን ፓሪስን በማታ አላሳያችሁም ብዬ ዛሬ እንግዲህ ወጥቻለሁ። በዚህ ብርድ እንደዚህ ጃኬቴ ለባብሼ፣ ሁለት ጃኬትን ያደረኩት አንድ ቲሸርት ከውስጥ። ብዙም አይበርድም፣ ይሄንን ያለ አይበርድም፣ ገና ዊንተር አልገባም። እና ዛሬ ፓሪስን በማታ ምን ትመስላለች የሚለውን አሳያችኋለሁ። የባለፈው ቪዲዮችን ካያችሁት ዴንጀረስ ፉድ ምናምን ሄደን ነበረ። ዛሬ ደግሞ እስቲ ምርጥ ምርጥ ቦታ በማታ ፓሪስ ምን ትመስላለች የሚለ እናያለን። ይህን ቪዲዮ ከመጀመሪያችን በፊት ዶንት ፎርጌት ላይክ ሼርን ሰብስክራይብ እያረጋችሁት ይቻላል። ማታ ይህን ይመስላል። እንደምታዩት ፓሪስ እችን ትመስላለች በማታ ጋይስ እዩት ስ ቦታ እዩት መኪናውን እስቲ እዩት። እንደውም በጣም አሁን አይቆሙ፣ ማታ ነው። ቀን ቀን ወደ ሌሊት ምናምን በጣም በጣም ብዙ መኪና ነው የሚቆሙ። ጋይስ ኤቭሪዌር ኢዝ ላይት ምናምን ነው። እንደውም ገና አሁን ወደ ውስጥ ምናምን አልገባውም። ይሄ ገና በሆቴል በኩል ምናምን ነው እያለፍኩ ያለሁት። ይሄ እንደውም ሀይዌይ በሉት፣ የፓሪስ ሀይዌይ። ባይ ዘ ዌይ ኮብልስቶን ነው መሀል ከተማ ጋይስ መንገዶቹ ኮብልስቶን ናቸው እንደምታዩት፣ ቀጥ ለጥ ያለ ኮብልስቶን ነው ጋይስ። በዋናው መስመር በዋና ከተማ በኩል እየመጣን በሉዊ ቪቶን ሆቴል በኩል እዩት ጋይስ፣ ይህን ቦርሳ እንዴት አባቱ እንደሚያምር። ውስጥ ባይዘው መግባት አይቻልም። ዝም ብሎ እንደዚህ በአፖንትመንት አፖንትመንት አሲዛችሁ ካልገባችሁ አይቻልም። ይህ በጣም ትልቅ ሆቴልና ሆቴሉ ስር ያለው ስቶር ነው። እና ዝም ብሎ መግባት አይቻልም ጋይስ በጣም ከባድ ከባድ። ጋዲ አረ በለው፣ አውትፊት በጣም ያበደ አውትፊት ጋይስ። እና እንደምታዩት ፓሪስ ዩት ጋይስ፣ ዩት ጋይስ፣ አረ ሲም ዘ ሞተር ነው። ያ በሰልፍ ነው እዚህ ጋር እንደምታዩት፣ እዚህ ጋር ደግሞ ፌራሪ ቆሟል እንደምታዩት። ዋ ፎቶሹት እዚህ ጋር አለ ደግሞ ድምቅ ያለች ወክ እያደረጉ ነው ፓሪስ ለማታ አሁን ደግሞ በዛኛው መስመር ደግሞ ምን ይመስላል የሚለውን አብረን እናያለን ወደ ኤፌል ታወር ምናምን አካባቢ እንሄዳለን እዚሁ ቅርብ ቅርብ ናቸው የ15 ደቂቃ ምናም በባሳ አስራ አምስት ደቂቃ ምናምን ይሆናል። ወደዛ እንሄዳለን ማለት ነው። ጋይ ሶ እንደምታዩት ፓሪስ በጣም በቃ ሙቅ ደምቅ ያለች ከተማ ነው። መሀል ከተማ ስቴድ። እዚህ ጋር ደግሞ ዳንሰኞች ይታዩኛል ለሲደ ስ ፌራሪ በየቦታው ነው ያለው። ፌራሪ ኢዝ ኤቭሪዌር። ይሄ ደሞ ምን አይነት ሞል ነው? ክፍት ሞል ነው። ዝም ብዬ ገባ። ጋይስ ወደ ውስጥ ከገባችሁ በኋላ ምንም እዚህ ጋር ሱቆቹ ኤርሊ ተዘግቷል። እዚህ ደግሞ መጥቶ የሆነ ቪዲዮ ለመስራት ቲክቶክ ለመስራት በጣም የሚመች ቦታ ነው። ማንም የለም ጋይስ፣ ማንም የለም። ወዱ ትንሽ ወደዛ ትንሽ አሁን ረመድ እንዳሉ እዛ አካባቢ ሰው አለ። ሙሉ አውትፊት ማየት የምፈልጉ ሰዎች ደግሞ ስ ማ አውትፊት ደይ ጋይስ እና ጋይስ፣ እንደዚህ በጣም ብዙ ሰው ማታ የሚወጣው እንደምታውቁት ፍሬንቾች በጣም ዋይን ይመቻቸዋል። ዋይን በጣም ነው የሚጠጡትና ባርም በየቦታው ነው ያለው። አሁን ወደ ውስጥ ስትታጠፉ አሁን ከአስፋልቱ ከዚህ ከሀይዊ ስትታጠፉ ወደ ውስጥ በቃ ባር ብቻ ነው የምታዩት። ሙሉ ቦታውን ባር ባር ባር ብቻ ነው የምታዩት። እና ብሄድ ብሄድ ብሄድ መንገዱ አላልቅም ብሎኛል። እስቲ ወደ ኤፌል ታወር ኤፌል ታወር ጋይስ፣ ምንም የለም ከሩቅ ከሩቅ ኤፌል ታወሩ ታዩት አላችሁ አለቀ። ወደዛ ጠጋ ስትሉ ምንም ጉዙም ነገር የለም። ለማንኛውም ጠጋ ብለን እስቲ ሄደን እናየዋለን። so ጋይስ ፋይናሊ ወደ ኤፌል ታወሩ ጋር መተናል። ዛሬ እንደውም በጣም ጭር ብሏል። አይ ቲንክ ስለ መሸ ነው መሰለኝ። ስንት ሰዓት ነው? ሁለት ሰዓት ከሀያ ሆኗል። አያ ኦሬዲ እየመሸ ነው። ብዙም ይሄ ቲኔጀሮች ምናምን ህጻናቶች ምናምን የሉ፣ ቱሪስቶቹ የሉ፣ ወደ ቤት ገብተዋል። አይ ቲንክ አብዛኞቹ ሎካል ነው ያሉት። እዚህ ይኸውና ጋይስ እንደምታዩት እንደምታዩት ጋይስ እዚህ ጋር በጣም ብዙ ካሜራ ማኖች አሉ። በጣም ብዙ ፍቅረኛ ፍቅረኛሞች እየመጡ እዚህ እየተሳሳሙ ኦር ሰርጋጭ የሰርጋቸውን ፎቶ እዚህ መጥተው ስለሚነሱ በጣም ብዙ ካሜራ ማኖች ነው። ወደዛም እንደዚህ ደሴም ቲንግ ነው ያለው። ሶ ከዚህ ወጥተን ሌላ ቦታ ሄጄ ከተማውን ትንሽ ዞር ዞር ብለን አሳይቻችሁ እንሄዳለን ማለት ነው። በማታ ራሱ ፓሪስ ቢስሚላ፣ ኳሱን፣ ሩጫውን፣ ቴኒሱን ሁሉም አለ ጋይስ። ልክ በማታ እዚህ አሁን ስንት ሰዓት መሰላችሁ? አሁን እንደምታዩት ጋይስ ሁለት ተኩል ነው። እዚህ ጋር ቴኒስ ይጮታሉ፣ ይሮጣሉ፣ ኳስም አለ። ኢንፍሉዌንሰር ኳስ የሚጮታለ እዛ ጋር ቲክቶክ የሚሰራ እዩት፣ እዚህ ጋር እዩት ትራይፖዱን አቁሙ። እኛም አለን እዚህ ጋር ፍሎጋችንን እየሰራን ጋይ ዳያችሁት፣ ከተማዋ በማታ እንደዚህ ትመስላለች። አሁን ከማታ ሶስት ሰዓት ሆኗል። ሁለት ሰዓት ከ ሀምሳ ዘጠኝ ነው የሚለው ሰዓትም እየሄደ ነው። ባቡር ማታ ስለሚመሽ ባቡር አላገኝም እና ወደ ቤት እየሄድን ነው። መኪና ቢኖረኝ እየሄድኩ ሙሉን ቦታ አሳያችሁ ነበረ ግን መኪና የለንም ገና። ግን ወደፊት ኢንሻላህ እንገዛለን። ሶ ጋይስ ቪዲዮችንን እንዳያችሁት ይሄን ይመስላል ፓሪስ በማታ ምን ትመስላለች የሚለውን። ዶንት ፎርጌት ቱ ላይክ ሼር ን ሰብስክራይብ ይመቻችሁ።